በመጨረሻም ሲቪክ ማኅበራት ዕቅዳቸውን ዘላቂ ልማት ላይ ትኩረት እንዲያደርጉ የመንግሥት ተቋማት ክትትል ማድረግ እንዳለባቸው የሰሜን ወሎ ዞን አስተዳደር አሳሰበም። በዞኑ ዘላቂ ልማት ላይ ከሚሰሩና ሰብአዊ ድጋፍ ከሚያደርጉ ሲቪክ ማኅበራት ጋር ውይይት ተካሂዷል። ካሳውን ኃይለ ሚካኤል። የሲቪክ ማህበራት ድርጅቶች በማህበራዊና ኢኮኖሚያዊ ዘርፎች ከመንግስት ጋር በጥምረት ይሰራሉ። የሰሜን ወሎ ዞን አስተዳደር በዞኑ የተሰማሩ ሲቪክ ማህበራት ድርጅቶች ጋር ምክክር አካሂዷል። በመድረኩ ከተረጅነት ለመላቀቅ ታላሚ ተደርጎ ሊሰራ ይገባል ተብሏል። በልማትና በአስቸኳይ ጊዜ ድጋፍ የተሰማሩ የሲቪክ ማህበራት ድርጅቶች ህብረተሰቡን ተጠቃሚ እያደረጉ መሆኑን ነግረውናል። አንዱ ጤና አንዱ ትልቁ የትኩረት አቅጣጫችን ነው። ሌላኛው ደግሞ የሊቭሊሁድ ወይም ግብ ዋስትና ማሻሻያ ፕሮግራሞች ወጣቶች ላይ ሴቶች ላይ በርካታ ፕሮጀክቶች አሉት። አጠቃላይ አሁን እዚህ በሰሜን ወሎ ደግሞ እና ዋናው ደግሞ የሰብአዊ እርዳታ ፕሮግራሞቻችን ናቸው ሂማንታሪያን ፕሮግራም የምንላቸው ናቸው። ደቨሎፕመንት ላይ ወይም ደግሞ በዘላቂ ልማት ላይ ትኩረት አድርጎ ሶስት ወረዳዎች ላይ አንጎት፣ ጋዞና አግዳን ወረዳዎች ላይ እየሰራ ይገኛል። እንግዲህ በዘላቂ ልማት ስንል በግብርናው በጤናው እንደዚሁም በሴቶችና ሕጻናት ላይ ትኩረት አድርጎ የሚሰራ ሲሆን በዋነኛነት ግን ኒውትሪሽንን መሰረት ያደረገ ነው። የሰሜን ወሎ ዞን ገንዘብ መምሪያ ኃላፊ ጀነት ያያሌው ከ2.2 ቢሊዮን ብር በላይ በጀት የያዙ 48 ሲቪክ ማህበረሰብ ድርጅቶች በዞኑ ወረዳዎችና ከተማ አስተዳደሮች እየሰሩ ነው ብለዋል። በልማቱ ዘርፍ እየደገፉ ያሉትኝ ወደ 24 የሚሆኑ ድርጅቶችና ና 26 ፕሮጀክቶች 1 ቢሊዮን 33 ሚሊዮን 394113 ብር ዞኑ ላይ ፈሰስ እያደረጉ ያሉአሉ። በዚህም ወደ 2 ሚሊዮን 359550 የሚሆኑ የማህበረሰብ ክፍሎችን ተጠቃሚ እያደረጉ ይገኛሉ ይገኛሉ። የአስቸኳይ ጊዜ ድጋፍ ብለን የምንወስደው ደግሞ 18 የሚሆኑ ድርጅቶች፣ 21 የሚሆኑ ፕሮጀክቶች በዚህ ስድስት ወር ገብተው እያከናወኑ ያሉትኝ 372 ሚሊዮን 430 ሺህ 0.68 ብር ይዘው የገቡበትና 828,903 የሕብረተሰብ ክፍሎች ተጠቃሚ ያደረጉና የቆይታ ጊዜያቸውም ደግሞ ከ3 ወር እስከ 1 ዓመት በተለይ በኢመርጀንሲው ዘርፍ አደጋ በሚያጋጥምበት ጊዜ ገብተው የሚደግፉን ናቸው። ድርጅቶቹ ፕሮግራማቸውን ሲያጠናቅቁ ተፈራራሚ የመንግስት ተቋማት በመረከብ ከተረጅነት የመላቀቅ ስራ ትኩረት ሊሰጠው እንደሚገባ ነው ኃላፊው አስረዱት። ተፈራራሚ ሴክተሮች ሁሉንም የመጡ ፕሮጀክቶች በሚወጡበት ሰዓት ያንተ ተግባር ይዞ የማስቀጠልና ወደ ሌሎች ቀበሌዎች፣ ወደ ሌሎች ተጠቃሚዎች፣ ወደ ሌሎች ወረዳዎች የማስፋት ስራ ያን ያክል ተሄዶበታል ብለን አልገመገምንም በመድረኩም እንዳያችሁት። ስለዚህ በቀጣይ መሆን ያለበትኝ ከተረጅነት ስሜት መውጣት መቻል አለብን፣ ዘላቂ የሆነ የተጠቃሚነት መንገድን መጠቀም መቻል ስላለብን አሁንም አንዱ የምክክሩ አላማ የሚመጡ ፕሮጀክቶች ሲወጡ ተቀብሎ ከማስቀጠል አኳያ ያለውን ጋፕ የገመገብንበት ሁኔታ አለ። የሰሜን ወሎ ዞን ምክትል አስተዳዳሪ ታምራት ንጋቱ ተፈራራሚ የመንግስት ተቋማት የሲቪክ ማህበራቱን አገልግሎት ሊከታተሉ እንደሚገባ አሳስበዋል። አዳዲስ ቴክኖሎጂዎችን በግብርና ሴክተር፣ በጤና ደግሞ ዘላቂ የህክምና ቁሳቁሶችን ድጋፍ በማድረግ በኩል የታዩ ጅምር እንቅስቃሴዎች በጣም ጥሩ ናቸው። እዚህ ላይ በደንብ ሰፋ አድርገን መስራት አለብን። ከኛ ጋር አብረው የሚቀጥሉት እነዚህ ናቸው። የአርሶ አደሩን ሕይወት የማህበረሰቡን ሕይወት ሊቀይሩ የሚችሉት ስራዎች እነዚህ ናቸው። እዚህ ላይ በደንብ ሰፋ አድርገን መታየት አለበት። በዚህ መስክ የተሰማራቸው ፕሮጀክቶች ትልቅ ምስጋና ይገባቸዋል የሚል እምነት አለኝ። ከዚሁ በትይዩ ደግሞ የመንግስት ተፈራራሚ ሴክተር መስሪያ ቤቶች እነዚህ ድጋፍ የተደረጉ የቴክኖሎጂ የሚሆኑ ሌሎች ግብአቶች በትክክል ህብረተሰቡ ጋር መድረሳቸውን ቸክ ማድረግ አለብን። አንዳንዶቹ ቅድም እያየሁ ነበር ወረዳ ላይ ደርሰዋል። ወረዳ ከደረሱ በኋላ በቀጥታ ወደ ተቋም ወይም ደግሞ ወደ ህብረተሰቡ ገብተው በመስራት በኩል ክፍተቶች እያየሁ